ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ካቀርባሉ። እየጠፉ ያሉ ባህሎችን ለማጠናከር በልዩ ትኩረት እየተሰራ መሆኑን የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲስ ገለጹ። የቦረና የገዳ ስራ ሰባ ሁለተኛው አባ ገዳ ስልጣን ርክብክብ በአረሮ ወረዳ የክልልና የኬንያ ከፍተኛ ኃላፊዎች በተገኙበት በደማቅ ሁኔታ ተካሂዷል። የቦረና የገዳ ስርዓት ሰባ ሁለተኛው አባገዳ የስልጣን ርክክብ ባሬሮ ወረዳ ባርዳ በዳሳ ጂላ የፌዴራል የክልልና ከኬንያ የተጋበዙ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በደማቅ ሁኔታ ተካሂደዋል። በመድረኩ ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳም በኦሮሞ ሕዝብ ውስጥ ያለውን ቱባ ባህልና ታሪክ ከመሠረቱ ለማጠናከር እንዲቻል ሰፊ ስራ እየተከናወነ መሆኑን ገልጸዋል። ርዕሰ መስተዳድሩ አክለውም ክልሉ የገጠመውን የባህል ስብራት ለመጠገንና እየከሰሙ የነበሩ ባህሎችን ለማጠናከር የኦሮሞ ባህል ሕዳሴ በሚል በልዩ ትኩረት እየተሰራ መሆኑን ገልጿል የባህል ህዳሴው በትምህርትና በቴክኖሎጂ በኢኮኖሚ በኪነ ጥበብ እንዲሁም በሌሎች ዘርፎች ባህልና ታሪክን በማስተሳሰር ጠንካራ ስርዓትን ለመገንባት የሚያስችል መሆኑንም ነው ርዕሰ መስተዳድሩ የገለጹት ገጌሱንጉን ገዳን ቶርባተም ይለምፋንኩን ገዳን ቶርባተም ይተኮፋን ወጋ ኢበቶርባፍ ጃተም ይሰደት የገጠመውን የባህል ስብራት ለመጠገንና እየከሰመው እየከሰሙ የነበሩ ባህሎችን ለማጠናከር የኦሮሞ ባህል ህዳሴ በሚል በልዩ ትኩረት እየተሰራ ነው ሰባ አንደኛው አባ ገዳ ኩራጃርሶ ኩራ ለሰባ ሁለተኛው አባ ገዳ ለጉዮ ብሩ ጉዮ የገዳ ስልጣን ርክክብ አድርገዋል ይህ ገዳው የሰጣቸው የፍቅርና የሰላም መገለጫ ነው የቦረና የገዳ ስርዓትና በኦሮሞ ህዝብ ውስጥ ያለው ቱባ ባህልና ታሪክ ከመሠረቱ ለማጠናከር የክልሉ መንግስት ባህል ላይ አተኩሮ እየሰራ ነው። ህዝቡ ለዘመናት ባህልና ወጉን ጠብቆ ያቆየውን ስርዓት በማህበራዊና በኢኮኖሚ አስተሳስሮ ለመጠቀም እንዲቻል የኦሮሞ ባህል ህዳሴ በሚል እየሰራን ነው። የባህል ህዳሴው በትምህርትና በቴክኖሎጂ፣ በኢኮኖሚ፣ በአርትና በሌሎች ዘርፎች በባህልና ታሪክን በማስተሳሰር ጠንካራ ስርዓትን ለመገንባት የሚያስችል ነው። የቦረና ህዝብም የገዳውን ስርዓት ለዘመናት ጠብቆ እንዳቆየው መንግስት እየሰራ የሚገኝበትን የባህል ህዳሴ ከግብ ለማድረስ ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ጀሚላ ሲምቢሮም የገዳ ስርዓትን ትውልዱ እንዲማረውና ለዓለም እንዲተዋወቅ የክልሉ መንግስት በትኩረት እየሰራ መሆኑን ጠቅሰዋል። የገዳ ስርዓት በዘመናት የስልጣን ሂደት ራሱን እያደሰና ፈተናዎችን እያለፈ ባማረ መልኩ ለዚህ ደርሷል። ቦረና ገዳን ከትውልድ ትውልድ ተንከባክቦ ለዚህ አድርሷል። የገዳ ስርዓት ትውልድን እየገነባ የመጣ በመሆኑ ለወደፊቱም አምሮና ጎልብቶ ይቀጥላል። የገዳ ስርዓትን ትውልዱ እንዲማረውና ለዓለም እንዲተዋወቅ የክልሉ መንግስት በትኩረት እየሰራ ነው። የምስራቅ ቦረና ዋና አስተዳዳሪ አብድረዛቅ ሁሴን የህዝቡን ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑንም በመድረኩ ገልጸዋል። አቦቲ ገዳ ታባሊፉት ከሱማኸኛ ወሊንዱምነ ታካካ ጩፋ የቦረና ህዝብ የገዳ ስርዓት እሴቱን ጠብቆ ከትውልድ ወደ ትውልድ እንዲተላለፍ ያስቻለ ህዝብ ነው። በገደው ስርዓት ሰባ ሁለተኛው አባ ገዳ ጉዩ ቦሩ ጉዩ የገደውን ስርዓት እያስተዳደሩ ሰላምን በማስፈንና የህዝብ ለህዝብ ግንኙነቶችን ለማጠናከር አጠቃላይ የህዝቡ ተጠቃሚነት እንዲሰፋ ከዞኑ አስተዳደር ጋር በጋራ ለመስራት ጥሪ አቀርባሉ። ህዝቡ ለዘመናት ባህልና ወጉን ጠብቆ ያቆየውን ስርዓት በማህበራዊና በኢኮኖሚ አስተሳስሮ ለመጠቀም እንዲቻል በትኩረት እየተሰራ መሆኑን የተጠቀሰው በመድረኩ ሰባ አንደኛው አባገዳ ኩራ ጃርሶ ኩራ፣ የኦሮሚያ ክልል ከፍተኛ የመንግስት የስራ ኃላፊዎች፣ ከኬንያ ከጌዲዮ እና ከተለያዩ አካባቢዎች የመጡ ተጋባዥ እንግዶች ተገኝተውበታል። የኢትዮጵያ ንግድ ባንክ ነጋድረስ የስራ ፈጠራ ሶስተኛ ምዕራፍ የሚሊዮነሮች ፍጻሜ ውድድር ተጠናቀቀ። የኤሌክትሪክ ሞተር ሳይክል የስራ ፈጠራ ሀሳብ ይዘው የቀረቡት ወጣቶች አብርሃም እና አብዲ ውድድሩን በማሸነፍ የአንድ ሚሊዮን ብር ተሸላሚ ሆነዋል። የፍጻሜ ውድድሩ ብሔራዊ ቤተመንግስት በድምቀት ተካሂዷል። የአስር ሚሊዮን ብር ከወለድ ነጻ የብድር አገልግሎትና አንድ ሚሊዮን ብር ሽልማት ለማግኘት የተደረገ ብርቱ ፉክክር የኢትዮጵያ ንግድ ባንክ የስራ ፈጠራ ሶስተኛ ምዕራፍ የሚሊየነሮች ውድድር በብሔራዊ ቤተ መንግስት በድምቀት ተካሂዷል። ለፍጻሜ የደረሱት አምስቱ ተወዳዳሪዎች የመጨረሻ ተሸላሚ እንድንሆን ያስችለናል ያሉት የስራ ፈጠራቸውን አቅርበዋል። አብርሃምና አብዲ በኤሌክትሪክ ሞተር ሳይክል፣ ሙላለምና ምስጋናው ኢትዮ ጭነት መተግበሪያ፣ አምሳሉ መኮንን የፊዚዮቴራፒና መንከባከቢያ ማዕከል፣ አበባውና አማረ የአትክልትና ፍራፍሬ ማቀዝቀዣ ማሽንና ዶክተር ደሳለው በኦሜጋ የበለጸገ እንቁላል የስራ ፈጠራ ሀሳባቸውን አቅርበዋል። በሦስተኛው ምዕራፍ የፍጻሜ ውድድር የውድድሩ በዕድሜ ትናንሾቹ ብላቴናዎች አብርሃምና አብዲ አንድ ሚሊዮን ብር አሸናፊ ሆነዋል። አብርሃምና አብዲ ናቸው አብርሃም እና አብዲ 99 ነጥብ 25 ያህል ውጤት በማምጣት የ20 እና 21 ዓመቶቹ ወጣቶች በሰሩት የኤሌክትሪክ ሞተር ሳይክል አንደኛ በመሆን አሸንፈዋል። የበላይነ ክንዴ ግሩፕ ባለቤት በላይነክንዴም እንዴም የአብረን እንስራ ግብዣ አቅርበውላቸዋል። በተፈጥሮ የተማረ ሰው ደግሞ የበለጠ ልባማ ስለሆኑ ነው። ትምህርቱን ትቀጥሉበታላችሁ፣ ስራውንም ትቀጥላላችሁ። ማንኛውንም ስልጠና፣ ማንኛውንም ስራ ከድርጅታችን ጋር አብራችሁ እንድትሰሩ ጋብዛለሁ። አመሰግናለሁ። በሁለተኝነት ወንድማማቾቹ ሙሉ አለምና ምስጋናው የኢትዮ ጭነት መተግበሪያ የስራ ፈጠራ ሀሳብ ባለቤቶች አምስት መቶ ሺ ብር ተሸላሚ ሆኗል። ሁለተኛ በመውጣት የነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር የምዕራፍ ሶስቱ አሸናፊዎች ወንድማማቾቹ ሙሉ አለምና ምስጋናው ምህረቱ ናቸው። ከፍ ባለ ክብር ወደ መድረክ ሸኙልን። በሶስተኝነት የአትክልትና ፍራፍሬ ማቀዝቀዣ ማሽን የሥራ ፈጠራ ሀሳብ ይዘው የቀረቡት አበባውና አማረ ሦስት መቶ ሺህ ብር ተሸላሚ ሆነዋል። ሦስተኛ በመውጣት ነጋድራስ የኢትዮጵያ ንግድ ባንክ የምዕራፍ ሶስቱን የፍጻሜ ትንቅንቅ ያሸነፈው ተወዳዳሪ ወይም ያሸነፉት ተወዳዳሪዎች አበባውና አማረ ናቸው። ከፍ ባለ ክብር ተቀበሏቸው። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር ዲያቆን ዳንኤል ክብረት የኢትዮጵያ ንግድ ባንክ ይህንን ፕሮግራም መደገፉ የሚበረታታ ነው ያሉ ሲሆን መገናኛ ብዙሀንም መሰል ፕሮግራሞችን በማዘጋጀት ለሀገር አበርክቶ ሊያደርጉ ይገባል ብለዋል። የማህበረሰብ ሚዲያዎች፣ የክልል ሚዲያዎች፣ የንግድ ሚዲያዎች፣ ሌሎቹ ሚዲያዎች ሁሉ አንዱ እንደ ዋና ተልዕኮ ይዘው ሊሰሩት የሚገባው ነገር ቢኖር ወጣቶቻችንን ለስራ ማበረታታት ነው። ጊዜው የስራ ነው። አሁን በቂ የወሬ ጊዜ አሳልፈናል፣ በቂ ሌሎች ነገሮችን አሳልፈናል። አሁን ያለንን ጊዜ በሙሉ ቆጥበን ለስራና ለስራ ፈጠራ የምናውልበት ጊዜ ላይ ነው ያለ ነው። ስለዚህ ቤተሰቦች ልጆቻችሁን አበረታቱ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ጌትነት ታደሰ ኢቢሲ በነጋ ድራስ የስራ ፈጠራ ውድድር በሀገር ኢኮኖሚ ግንባታ ላይ ከፍተኛ አስተዋጽኦ የሚኖራቸው ስራ ፈጣሪዎችን በማፍራት ረገድ በትኩረት እየሰራ መሆኑን ተናግረዋል። በጣም ሀሳብ ያላቸው አሸናፊ ሀሳብ ያላቸው ወደ ንግድ ስራው ጭምር ገብተው ዛሬ ለብዙ ሺዎች የስራ እድል የፈጠሩ በኢትዮጵያ ኢኮኖሚ ውስጥ ዋጋ ያላቸው ስራዎችን እየሰሩ ዛሬም እዚህ በመካከላችን ያሉ በዚሁ በኢቢሲ የንግድ ስራ ፈጠራ ውድድር ውስጥ እያደጉ የመጡ ሰዎች አሉ። ይህንን በማድረግ ሂደት ውስጥ ተቋማችን ትልቅ ስራ እየሰራ ነው የሚገኘው። ዛሬ ላይ ተቋማችን በደረሰበት ደረጃ ይህንን የንግድ ስራ ፈጠራ ውድድር ፎርማቱን በማሻሻል ከፍ አድርገነው፣ ሽልማቱንም ከፍ አድርገነው፣ ሀሳቡም ከፍ ብሎ የተወዳዳሪዎቹ ቁጥርም ብዛትም አይነትም ከፍ ብሎ ዛሬ እዚህ ላይ ደርሰናልና ይሄ እንዲሆን በማድረግ ሂደት ውስጥ በቀደመው ጊዜም ዛሬም ትልቅ አስተዋጽኦ እና ድጋፍ እያደረጋችሁ ያላችሁ ሁላችሁንም እጅግ በጣም ከልብ እናመሰግናለን። የኢትዮጵያ ንግድ ባንክ ፕሬዚዳንት አቤሳኖ በበኩላቸው የኢትዮጵያ ንግድ ባንክ የነጋድራስ የስራ ፈጠራ ውድድር ብቸኛ አጋር ለመሆን ሲወስን በስራ ፈጠራዊነት መንፈስ የተላበሰና በራሱ የሚተማመን ማህበረሰብ በማፍራት ስራ ውስጥ የራሳችንን አስተዋጽኦ ለማበረከት ነው ብለዋል። የስራ ፈጠራ ተወዳዳሪዎች በሀገራችን ውስጥ ለኢኮኖሚ እድገትና ችግር ፈቺ ስራዎች አስተዋጽኦ እንዲያበረክቱ መድረኩ እድል ፈጥሮላቸዋል። ተወዳዳሪዎች ራሳቸው እንዲፈትሹ እና ከሌሎች ስራ ፈጣሪዎች ጋር ተገናኝተው ልምድ እንዲቀስሙ ከማስቻሉም በላይ ከመሰል ስራ ፈጣሪዎች ጋር ትስስር ወይም ኔትወርክ እንዲፈጥሩ ያስቻለ መልካም አጋጣሚ እንደነበር መገመት ይቻላል። ስለሆነም ባንካችን ይህንን የስራ ፈጠራዊ ቴሌቪዥን ፕሮግራም ዋነኛ ጋር ሆኖ በመስራቱ ላቅ ያለ ደስታ ይሰማዋል። በሶስተኛው ምዕራፍ የነጋድራስ የፍጻሜ ውድድር ማጠቃለያ መድረክ ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የግብርና ምርምር ማዕከላት ቴክኖሎጂ ምርታቸውን ለማሳደግ እያገዛቸው መሆኑን በማዕከላዊ ኢትዮጵያ ክልል የሰዶ ወረዳ አርሶ አደሮች ገለጹ። አርሶ አደሩን አሳታፊ የሚያደርግ የምርምር ስራ ተጠናክሮ እንደሚቀጥል የማዕከላዊ ኢትዮጵያ ግብርና ምርምር ኢንስቲትዩት ጠቁሟል። በማዕከላዊ ኢትዮጵያ ክልል በተለያዩ አካባቢዎች በግብርና ምርምር ማዕከላት የሚፈልቁ ቴክኖሎጂዎችን ለአርሶ አደሩ የማስተዋወቅ ስራ እየተከናወነ ነው። በክልሉ የሶዶ ወረዳ ነዋሪ የሆኑት እልፌ ወሪሶን በመኸር የእርሻ ወቅት የዘሩትን የበቆሎ ሰብል ምርታማ መሆኑን ይናገራሉ። በግብርና ምርምር ማዕከላት ባለሙያዎች የተደረገላቸው ሙያዊ ድጋፍም ለስራቸው ውጤታማነት አስተዋጽኦ ማድረጉንም ይገልጻሉ። ግብርና ምርምር ነው የሰጡ ተቀብለን ዘራ ነው። ስንዘራው ምርታማ ነው፣ ጥሩ ነው። ደስ የሚል ዝርያ በቆሎ፣ ሁሉ ነገሩ ጥሩ የተሻሻለ ነው። በሶስት ወር እሸት ሆነ፣ በአራት ወሩ መድረቅ ሞከረ። በዛውም ዝናብም ነበር። ቢሆንም አንስተ ነው። ሽምብራ ዘራ ነው መሬቱ ማለት ነው። የግብርና ምርምር ባለሙያዎችም አሁን የአርሶ አደሩ የቴክኖሎጂ ፍላጎት እያደገ መምጣቱን ገልጸው ይህንን ለማሟላት ባለሙያው በትጋት ሊሰራ ይገባል ሲሉም ተናግረዋል። የተሰሩ ስራዎች ምርምርም፣ የልማትም ስራዎች የተሻሉ ናቸው። ነገር ግን የአርሶ አደሩ ፍላጎትና የመልማት አቅም ገና ብዙ ያልተነካባቸው አካባቢዎች አሉ። ገቢ ከፍ ሊያደረግ በሚችል መልኩ መቃኘት ስለሚኖርበት አስፈላጊ እና ዋነኛ ባለድርሻ አካላት በሙሉ ተቀናይተን ይህን ስራ ማስፋት ይጠበቅብናል። እንግዲህ በጣም በርካታ አርሶ አደሮች ናቸው ያሉን። በተቻለ መጠን በአንዴ መድረስ ባንችልም ከአመት ዓመት በጣም በርካታ የሆኑ አርሶ አደሮችን በማድረስ ምርታማነትን በአርሶ አደር ማሳደግ፣ ከዛ በኋላ አጠቃላይ የክልሉ ምርታማነት ከፍ የሚልበት ሁኔታ ይኖራል። በዚህም የምግብ ዋስትናን የማረጋገጥ ነገር ይመጣል። ስለዚህ ለወደፊቱ የማስፋት ስራ ተጠናክሮ መቀጠል እንዳለበት ለማስታወስ ነው። የማዕከላዊ ኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ቴክኖሎጂ ተደራሽነትን ለማጎልበት የተለያዩ ስራዎች እየተከናወኑ ስለመሆኑ ይገልጻል። ይህንንም የማጠናከር ስራም በትኩረት ይሰራልን ብሏል። ሙሉ በምርምር የወጡ ምክር ሀሳቦችን አርሶ አደር ተግባራዊ አድርጎ ምናክል ምርት አመጣ። ለምሳሌ በቆሎ በምርምር ላይ ይህን ያክል ሄክታር ላይ ይህን ያክል ምርት ሰጣል ተብሎ ቢቀመጥ ከነሙሉ ፓኬጁ ያ ምርት ወስዶ አርሶ አደር በዛው ልክ ተጠቅሞ ምን ውጤት አመጣ የሚለው ጉዳዮች ይፈተሻል። በዛ ስርዓት ነው የሚፈተሸውና ከኛ አንፃር በውስን አርሶ አደሮች በትንሽ እያሳየን አርሶ አደሮችን በማደራጀት በዛው ልክ ነው ተደራሽነቱን ለመጨመር ምንድነው እያደረግን ያለ ነው። የምርምር ሰብሳይቶችን የመሞከረ ቦታዎችን ወደ አርሶ አደር ጠጋርገናል። አርሶ አደሩን ተሳታፊ የሚያደርግ የምርምር ስራ እንደሚከናወንም ተመላክቷል። በመጨረሻም ግብርና ሚኒስቴር ለትግራይ ክልል መስኖ ልማት እንቅስቃሴ የተጠናከረ ድጋፍ እያደረገ መሆኑን የክልሉ እርሻና ገጠር ልማት ቢሮ አስታወቀ። የክልሉ ግብርና ባለሙያዎች በማዕከላዊ ዞን የሞዴል አርሶ አደሮችን ማሳዎችን ጎብኝተዋል። ወይዘሮ ሀረጉ ጎበዛይም በትግራይ ማዕከላዊ ዞን ራማ ዓዳ አርባዕተ የሚገኙ ወደ ባለ ሀብትነት የተሸጋገሩ ሞዴል ሴት አርሶ አደር ናቸው። ከትናንት እስከ ዛሬ ታታሪነታቸውና ተምሳሌትነታቸው ቀጥለዋል። በግማሽ ሄክታር መሬት ጀመረ የመስኖ ልማት ስራቸው አሁን ላይ በ12 ሄክታር መሬት ላይ በርካታ አቋሚ አትክልቶች ማልማት አስችሏቸዋል። እስከ አዲስ አበባ የተዘረጋ የማንጎ ፍሬ የንግድ ሰንሰለት መዘርጋት ስለመቻላቸውም ገልጸዋል። አነ ክጅምርተለኩ ግን ሽሕን ሓሙሽተ ሚእትን ቅርሺ ገይረ የጀሚረ ኣብቲ ሽዑ እዋን ቅርሺ ኣይነበረን ልቃሕ ኣይነበረን እኔ ስጀምር አንድ ሺ አምስት መቶ ብር ብቻ ይዤ ነበር። በወቅቱ ብድርም ይባል አልነበረም። በሰባ አምስት ሳንቲም ዳጉሳ ሽጭን የጀመርኩት። አሁን በርካታ የብድር አማራጭ አለ። ቦታው አፈር ስላልነበረው ከሌላ ቦታ እያመጣሁ ነበር ያለማሁት። ከግማሽ ሄክታር ተነስቼ አሁን አስራ ሁለት ሄክታር ማንጎ፣ አፕል፣ ብርቱካን አለኝ። የአርሶ አደሩና የግብርና ባለሙያዎች እውቀት በሙሉ እጠቅማለሁ የሚሉት ወይዘሮ ሀረጉም የአፈር ባንክ የሚባል ደለልን በማጠራቀም ለመሬት የመፍጠር ልምድ አካብተዋል። በዚህም በቆላማ አካባቢ አይሆንም የተባለው የሙዝ ተክል በሳቸው ማሳ ላይ እጅግ ምርታማ ሆነዋል። እንቋቋሖ ሸይጥ አባጌ ዕለዋ ከፍት ለዋ ጸባይ ሸይጥ እንቁላል እሸጥ አለው። በጎችም ከብቶችም አሉኝ። ወተትም እሸጥ አለው። የአፈር ባንክ እጠቀማለሁ። ቨርሚ ኮምፖስትም አለኝ። ኦርጋኒክ ማዳበሪያ ነው የምጠቀመው። ገበያው እስከ አዲስ አበባ ቢሆንም የመንገድ ችግር ግን አለብን። ከ ሀምሳ ስድስት የትግራይ ወረዳዎች የተወጣጡ የግብርና ስራ ኃላፊዎችና ባለሙያዎች ጉብኝት ያደረጉ ሲሆን አርሶ አደሩ መስሉን የመጠቀም ልምዱ በማድረጉ የገበያ ስስርና የማቀነባበር ስራ መስራት ይፈልጋሉ። ወጣቶች ከመሰደድ ይልቅ በትንሽ ቦታ ትልቅ ነገር መስራት እንደሚቻል ሊገነዘቡ ይገባልም ብለዋል። ዝኮነት ሽንጥረስ ንክንደይ መልእሰይ ትሕድር ከዚህ በፊት በጎርፍ ይወሰድ የነበረ አፈር በማቀብ ነው ይህን ሁሉ ቋሚ አትክልት የተከልኩት። እኔ በቀጣይ መስራት የምፈልገው ግድቡን መሰረት በማድረግ ብዙ አርሶ አደሮችን በመስኖ እያመረቱ በመሆኑ ገበያ መፍጠር እፈልጋለሁ። ማሽን በማምጣትም አቀነባብሬ ወደ ገበያ በማቅረብ አርሶ አደሩን መደገፍ እፈልጋለሁ። በትግራይ አሻና ገጠር ልማት ቢሮ ምክትል ቢሮ ኃላፊ የሆኑት አቶ አበራ ከድ ነው የአርሶ አደሩ የመስኖ ልማት ፍላጎቱና ጥረቱ እየጨመረ መጥቷል ብለዋል። እኛ እንደ ግብርና ቢሮ ያው የተወሰነ አቅማችን እየተንቀሳቀስ እናያለን። ይህን እንድንቀሳቀስ ግን በግብዓት ደረጃ ማዳበሪያ በጊዜው እንዲመጣ የተለያዩ ቴክኖሎጂዎች አሁን ሞተር ፓምፖች እየደገፉን፣ ትራክተሮች እየደገፉናያል ኤቭን አሁን አንበጣ ተነስቷል። የዛፍ አንበጣ አሁን በአዲያቦ አካባቢ ተነስቷል። ለዚህም ኬሚካል ልከውልናል፣ መኪና ልከውልናል እና የፌዴራል እገዛ ግብርና በዚህ ስራ ጠንክሮ እንዲሄድ የፌዴራል እገዛ ባይኖር አንሄድም ነበር ማለት ምን የሚያሳፍር ጉዳይ አለ እና እግረ መንገዴ ለግብርና ሚኒስቴር የሚያደርግልን እገዛ ምስጋና ለማቅረብ ስለፈለው